ሺህ ዘመን የሚኖር የለም። ገዳዮችም ይሞታሉ፣ ገዳዮች ይሞታሉ። የሚቀር የለም። ትላንት ሲገሉ የነበሩ ዛሬ ሞተዋል። ዛሬም የሚገሉ ነገ ይሞታሉ። ተሹሞ የቀረ የለም። ሹመኞች ዛሬ ይሻራሉ፣ ነገ የሉም። እነሱ ተይዞ ከሆነ ይሄ ኦርቶዶክሳውያን በአጠቃላይ አልቀው ሌሎችን ለማስገባት ከተፈለገ መሞከር ነው። በተረፈ አሁን የመሥዋዕትነት ጊዜ ነው። የአርሲ ጥቃት መንግስት፣ ይሄ ነገር የተፈጸመ ነገር የለም የሐሰት መረጃ ነው ብሏል። አርሲ ላይ ምንም የተፈጠረ ነገር የለም የሞተ ነገርም የለም ብሏል። የመቤታችን ስለ አድኖ ሲቀደድ እኔ ነይ ማርያም እያሉ መዘመር መፍትሄ አይደለም። የቅዱስ ሚካኤል ሲቀደድ የቅዱስ ሚካኤል መዝሙር እየከፈቱ መዘመር መፍትሄ አይደለም። የቅዱሳን ሲቀደድ የቅዱሳንን መዝሙር እየከፈቱ መዘመር መፍትሄ አይደለም እግዚአብሔር ሆይ ፍረድ፣ ቅዱስ ሚካኤል ኃይልን ግለጥ እያሉ ማውራት መፍትሄ አይደለም። ይሄ መፍትሄ ሆኖ አያውቅም። መፍትሄውን እኔ ከመጽሐፍ ቅዱስና ከታሪክ አጣቅሰን ልንጋራችሁ፣ ተግባራዊ ያድርጉት። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። ወቅታዊ በሆኑ መረጃዎች ተመልሼ መጥቻለሁ። እንግዲህ ሰሞኑን ያው የኦርቶዶክሳን ያለንበት ይታወቃል። በዚህ በአርሲ ብዙ ወገኖቻችን እንግዲህ እንደተገደሉ ሁላችንም ሀዘን ላይ እንዳለንና ፍትህንም እየጠየቀን የሚመለከታቸው አካላቶችም እንግዲህ የሚመለከተውን ነገር አድርገው ኦርቶዶክሳውያንን እንዲጠብቁ በማንም ሰው በሃይማኖቱ ሁኔታ መገዳደል እንደሌለበት በሰላም በዚች ሀገር መኖር እንዳለብን እየተጣራን እየጠየቅን እንገኛለንና፣ እንግዲህ ዛሬ የምንመለከተው ብፁዕ አቡነ ናትናኤል ያስተላለፉት በአንድ ወቅት አንድ መልእክት አለ። እሱን አስቃኛችኋለሁ። በሚገርም ሁኔታ ደግሞ የአርሲ አስተዳደር እንግዲህ የአርሲ ዞን ዋና አስተዳደር ሐሰት ነው ሲሉ ተፈጸሙ የተባሉ ግድያዎችን ማስተባበላቸውን ተገልጿል ብለው በተዋህዶ ሚዲያ ማዕከልም እንዲሁም ደግሞ በቢቢሲ አማርኛ ተዘግቦ ይገኛል። ያ ደግሞ ምንድን ነው የሚለውን የማስቃኛችሁ ይሆናል። እስከ መርሃ ግብሩ ፍጻሜ ድረስ አብራችሁን ቆዩ። ሌሎችንም ሀሳቦች እንመለከታለን። ቪዲዮውን ላይክ ማድረጋችሁ እንዳትረሱት። በኮሜንት ሴክሽን ላይ ደግሞ እንግዲህ ነፍሳቸውን ይማር እያልን ፍትህ መጠየቃችንን እንዳንዘነጋላለው እስቲ ከሁሉ በፊት እንግዲህ በየተለያየ ጊዜ ቅዱሳት ስዕላቶቻችን ይቀደዳሉ፣ እንዲሁም ደግሞ ኦርቶዶክሳዊያን በየጊዜው ሲገደሉ እናያለን። እና ምንድነው ማድረግ ያለብን? የምቤታችን ስለ አድኖ ሲቀደድ ነይነይም የማርያም እያሉ መዘመር መፍትሄ አይደለም። የቅዱስ ሚካኤል ሲቀደድ የቅዱስ ሚካኤል መዝሙር እየከፈቱ መዘመር መፍትሄ አይደለም። የቅዱሳን ሲቀደድ የቅዱሳንን መዝሙር እየከፈቱ መዘመር መፍትሄ አይደለም። እግዚአብሔሮ ይፍረድ፣ ቅዱስ ሚካኤል ኃይልን ግለጥ እያሉ ማውራት መፍትሄ አይደለም። ይሄ መፍትሄ ሆኖም አያውቅ። መፍትሆን እኔ ከመጽሐፍ ቅዱስና ከታሪክ አጣቅሼ ልንገራችሁ፣ ተግባራዊ አድርጉት። ኦሪት ዘኍልቁ ምዕራፍ 25 ላይ እንደተጠቀሰው አንድ ፊንሐስ የሚባል ታላቅ ካህን ነበረ። የአልዓዛር የአሮን ልጅ ነው። በዚህን ጊዜ ሙሴና አሮን ነበሩ። እግዚአብሔር በእስራኤላውያን ላይ ቁጣውን አምጥቶ እስራኤላዊያን በደል ስለበደሉ፣ እግዚአብሔርን ስለረሱ፣ ህጉን ስላፈረሱ፣ እግዚአብሔር መክሰፍትን አምጥቶ 25 ሰዎች የሚያሉ በዛ መክሰፍት አለቁ። በምን ምክንያት ከተባለ በእስራኤላውያን ኃጢአት፣ በእንደዚህ ደፋር አይነት ሰዎች ምክንያት በዛንም ጊዜ የካህኑ ፊናስ ወደ ደብተራ ድንኳን እየተጓዘ ሳለ አንድ ወንድና አንድ ሴት በደብተራ ድንኳን በእግዚአብሔር ቤት አንጻሩ ነው ዝሙት ሲሰሩ ተመለከታቸው። በዚያንም ጊዜ ፊናስ ለእግዚአብሔር ሕግና ቤት ቀንቶ ኦር አነሳና ሁለቱን በአንድ ላይ አጣብቆ ገደላቸው። በአንድ ጦር ወንዱና ሴትን አጣበቃቸው፣ ሁለቱም እዛው ላይ ሞቱ። የሚያስገርመው ግን ይሄ ሳይሆን እግዚአብሔር በዛን ጊዜ መጣና አስተንፈስ ካለ ነፍሴ አለው እግዚአብሔር ነፍሴን አሳረፍካታለሁ የሚገርማችሁ ነገር ሙሴን መጣና ነገረው የአሮን ልጅ የአላዛር ልጅ ፊናስ ለቤቴ ቀንቶ እነዚህን ሁለቱን በጦር አጣቆ ስለጣላቸው እኔ በእስራኤላዊ ያለ የተቆጥቼ የነበርኩትን ቁጣዬን አቆማለሁ፣ መቅሰፍቱን አቆማለሁ፣ ቁጣዬን አነሳለሁ አለ እግዚአብሔር። እንዲሁም ፊና ስለ እኔ ቀንቶ ይህንን አድርጓልና በዘበኑ ላይ ሶስት መቶ ዓመትን እጨምርለታለሁ አለ። ፊናስ ይህን በመስራቱ እግዚአብሔር ሶስት መቶ ዓመት በእድሜው ላይ ጨመረለት። እግዚአብሔርም ነፍሴን አሳረፍካት ብሎ ተናገረለት። እንዲህም ብሎ እግዚአብሔር ለሙሴ ተናግሮ ወደ በማን ምክንያት ከተባለ ኃጢአት የሰሩትን በደለኞቹን የእግዚአብሔርን ቤት የተዳፈሩትን ፊናስ በጦር ወቅቶ ስለገደላቸው ከእርሱም በኋላ ለሚነሱ ለዘሮቹ ሁላ ክህነት ለዘራለም ይሆንለታል ብሎ ቃል ኪዳን ለፊናስ ሰጠው። ፊናስም እግዚአብሔርን አገልግሎ ነሐሴ 19 ቀን በሰላም አርፎ ተቀበረ። ቅዱስ ዳዊትም ይሄንን አስመልክቶ በመዝሙር 105 ቁጥር ሰላሳ ላይ ፊናንስ ተነስቶ ፈረደባቸው፣ ቸነፈሩም ቆመ። ያም እስከ ዘላለም ለልጅ ልጅ ጽድቁ ኖ ተቆጠረለት አለ ቅዱስ ዳዊት ስለ ፊናንስ ሲናገር። ፊናንስ የእግዚአብሔር ቤት ሲደፈር ቁሞ አልተመለከተም። እኛ የቅዱሳን መላእክት ስላድኖ የእመቤታችን የጌታችን የቅዱሳን ስላድኖ ሲቀደድ ቁመን ማልቀሳችን መቅሰፍትን ነው የሚያመጣብን ጭምር። እኛ ይህንን በደል ማስቆም የምንችለው በማለቃቀስ ሳይሆን የፊናንስን ተግባር በመርገም ፊናንስ ያንን ስላደረገ በእድሜው ላይ ሶስት መቶ ዓመት ተጨመረለት። እነዚህ መናፍቃን እያለማመዱን ነው ስላድኖ እየቀደዱ የወጡ ጠይቆና ይቅርታ ይጠይቃሉ። አሁን ይሄ ልጅም ይቅርታ ጠይቋል፣ ግን ይቅርታ ስለተጠየቀ ይታለፋል ማለት አደለም። በዚህ ዝምታችን ከቀጠልን ነገ ደግሞ ተነስተው ታቦቱን ከመንበሩ ላይ ካላወረድ ነው ካላቃጠል ነው ይላሉ። አሁንም 14 ክርስቲያኖች በአርሲ ተገደዱ። ምን ተባለ? ዝም ተባለ። ተቀበሩ። አባቶች ምንም ነገር አላወሩም። እስከመቼ ድረስ ነው ታዲያ ክርስቲያኖች እየታረዱ፣ ስላድነው እየተቀደደ፣ ቤተ ክርስቲያን እየተቃጠለች፣ ዝም ተብሎ የሚዘለቀው? እግዚአብሔርን ማሳረፍ ሲያለብንም፣ እግዚአብሔር ከሰማይ ወርዶ እኮ አይደለም የሚዋጋው። ሰይፍ የጌዲዮን ነው፣ ኃይል የእግዚአብሔር ነው። እግዚአብሔር በአንተ ላይ በአንቺ ላይ በእኛ ላይ አድሮ እንጂ ቤቱን የሚያስከብር እራሱ ወርዶ አይደለም። ይህንን ማወቅ አለባቸው። እግዚአብሔር ወይ ፍርድ አትበሉት፣ በአንተ አማካኝነት ነው እግዚአብሔር ፍርዱን የሚያሳየው። እንደዚህ አይነት ተግባሮች መቆም አለባቸው። እንዲላ አደረገ እንዲሆንበታል የሚል ፍርድ ማድረግ አለብን። መንግስትን ብዙ ስራ ስለሚበዛበት አታስጨንቁት። መንግስቱ የራሱን ስራ የሥራ መንግስት፣ እኛ የራሳችንን ሃይማኖትና ቤተ ክርስቲያናችንን ለማስከበር አናንስ። መጽሐፈ ሳሙኤል ቀዳማይ ምዕራፍ 17 ላይ እንደተጻፈው ጎሊያድ በእግዚአብሔር ህዝብ ላይ ሲዝት እስራኤላዊ እስራኤላዊያን ምን ታመጣላችሁ? አምላካችሁ ወዴት ታለ? አምላካችሁ ደካማ ነው እያለ ሲዝትባቸው እኮ እግዚአብሔር ከሰማይ ወርዶ አይደለም የተዋጋው ጎልያድን። አሁንም እነዚህ መናፍቃን ቅዱስ ሚካኤል ምን ያመጣል እያሉ ሲቀዱ፣ መሬታችን ምን ታመጣለች ወይ የቀደድኳት አይደለ እያሉ ሲያሾፉ ሲቀዱባት፣ ወርዶ አይደሉም የሚዋጉት ጎልያድን። ግንባሩን በጠጠር መቶ አንገቱን ቆርጦ የጣለው ቅዱስ ዳዊት ነው። ቅዱስ ዳዊት ያንን ስላደረገ ምን አለ በመጽሐፍ ቅዱስ ላይ ከእስራኤል ልጆች ላይ ሽሙጥን ስድብን አራቁ ከእስራኤል ልጆች ላይ አሁን ካለን ክርስቲያኖች ላይ ስድብንና ሽሙጥን የሚያደርግ ክርስቲያን ያስፈልጋል። ዝም ብሎ ማልቀስ ዝም ብሎ መልፈስፈስ ዝም ብሎ እየታረዱ ቤተክርስቲያን እየተቃጠለች መኖር ተገቢ አይደለም። እግዚአብሔር ከሰማይ ወርዶ ሲሆን የሚዋጋል ኃይሌ እግዚአብሔር ነው፣ ሰይፈ ጌዲዮን ነው ብለ ቤተክርስቲያንን ስጠብቅና ስታስከብር ነው እንዲህ አድርገን አስተንፈስ ካለ ነፍሴ እንድንባል የእግዚአብሔርን መንግስት እንድንወርስ ደግሞ ቤተክርስቲያን እንድናስከብራት የእግዚአብሔር በጎ ፍቃድ ይሆነልን። እሺ ለወንድማችን እንግዲህ ቃልህት ያሰማልን ከቤተክርስቲያን አስተምሮ አንጻር የተናገረው ያስተላለፈው መልእክት ነው። እስኪ በዚህ ላይ እናንተ ሀሳባችሁን ጥቀሱ። እስኪ እንግዲህ በአርሲ ከነበረው ግድዬ የተረፈች አንዲት ልጅ አለች እና አላሳያችሁ ይህች ልጅ እንግዲህ አርሲ ላይ ከተረፉት መካከል ላይ ሁለት ሰዎች መካከል ላይ አንደኛዋ ናች የምትለው ስሙት። እማ እንዴነስ እንዴነስ ደናነስ አለስ ትበረቻለስ አይዞ እሺ። ከከብቶች ጋር ወሰዷችሁ፣ ወስደው ከዛን እናንተ እንዴት አደርጓችሁ? አንበረከኳችሁ? ማማ አለ መጥቀስ ትቻለሽ? የተወሰኑትን የተወሰኑትን መጥቀሳችን፣ ከናንተ ጋር ያሉትን ሰዎች ማለት ከናንተ ጋር ወስደው ዛን አንበረከኳቸው? ንገሪኝ እስቲ ማማ። ናቸው አሞድሽ እሞድሽ፣ ጋሼ ጋሼ ሄሊ ሄሊ ሶፊ ሶፊያንያስ ሚኪያስ አበበ ሰርኬ ሰርኬ። መርቺ ጠንክሪ፣ እግዚአብሔር አምላክ ካንቺ ጋራ ይሁን። እግዚአብሔር አለ። እሺ ትድኛለሽ፣ ትድኛለሽ። እሺ ትድኛለሽ፣ እኔ ቆንጆ፣ እግዚአብሔር ካንቺ ጋራ ይሁን ቅዱስ ሚካኤል። እንግዲህ እንደሰማችኋት እንደ ሰው ተወልዳ አድጋ፣ ነገር ግን ከከብቶች ጋር ወስደውን ያንበረከኳቸው የሞቱ ሰዎችም ዝርዝርም ስማቸውም ታውቋል። ነፍስ ይማር ይሁን የኦርቶዶክሳውያን ግድያ፣ እንግልት እገታሚ ቆሙ። አባቶቻችን ሆይ መቼ ሆን አባት ሆናችሁ መንጋውን የምትጠብቁት? አሁን ናውቃለን በሌሎች ሐሳቦች ላይ እንዳላችሁ ከዚህ ሐሳብ ውጪ እንዳላችሁ። ይህንን ነውር ይህንን በደል ይህንን ግፍ ማውገዝ ፖለቲካን እንደሚመስላችሁ እናውቃለን። መቼ ይሆን የልጆቻችሁ እንባን የምታቆሙት? መቼ ይሆን የሕፃናቱን የእናቶችን እንባ የምትገድቡት? የምናዝነው ለእናንተ ነው። ዓለምን መናቅ እያለባችሁ፣ ዓለምን መናቅ ሲኖርባችሁ ዓለም የናቀቻችሁ እናንተ የሃይማኖት መልክ ያላችሁ፣ ኃይሉን እግዚአብሔርን፣ ቤተ ክርስቲያንን የካዳችሁ የምናዝነው ለእናንተ ነው። የአርሲ ኦርቶዶክሳውያን እግዚአብሔር አምላክ መልካም መጽናናት ያለው ከእግዚአብሔር ብቻ ነው። እግዚአብሔር ያጽናናችሁ፣ እግዚአብሔር አለው ይበላችሁ። የሞቱትን መድኃኔ ዓለም ጌታችን መድኃኒታችን ኢየሱስ ክርስቶስ በአብርሃም በይስሐቅ በያዕቆብ ዕቅፍ ነብሳቸውን ይደምርልን ነብሳቸውን በአጸደ ገነት ያኑርልን። የቅዱሳኑን ሞት የቅዱሳኑን በረከት አሳጣችሁ፣ ሌላ ምን ይባላል? እንግዲህ እንደተከታተላችኋት ነው፣ ይች ልጅ የተረፈች ናት። አብሯት የነበሩትንም እየጠቀሰች ነው። እንግዲህ እንዳያችኋት በጣም ተጎርታ ነው ያለችው። እና እንደው እግዚአብሔር አምላክ ምረቱን ይላግላት። ወረዳው አስተዳደርስ ምንድን ነው ያለው? የአርሲ ጥቃት መንግስት ይሄ ነገር የተፈጸመ ነገር የለም የሐሰት መረጃ ነው ብሏል። አርሲ ላይ ምንም የተፈጠረ ነገር የለም የሞተ ነገርም የለም ብሏል። ለምን ብላችሁ ዘገባው የዩቢሲ ነው። የሆንቆሮ ዋቢ ወረዳ ዋና አስተዳዳሪ አቶ ሀሰን መሐመድ ትላንትና ረቡዕ በወረዳው ስለተፈጸመው ጥቃት ከቢቢሲ አፋን ኦሮሞ ጋር ለቀረበላቸው ጥያቄ አጣርተን በቂ መረጃ እናደርሳለን ብለዋል። ይሄኛው የሆንቆሮ ወረዳ ዋና አስተዳዳሪ ነው። በተመሳሳይ ቀንም ስለ ጉዳዩ ጥያቄ የቀረበላቸው የአርሲ ዞን ዋና አስተዳዳሪ አቶ ኢብራሂም ከድር በበኩላቸው ሐሰት ነው ሲሉ ተፈጽሟል የተባለው ግድያ አስተባብሏል። የተፈጸመ ግድያ የለም፣ የተፈጠረ ነገር የለም፣ ዝም ብሎ የሐሰት ወሬ ነው አሉ። ጥቅምት ወር 2018 ዓመተ ምህረት ብቻ 25 ኦርቶዶክሳውያን ወገኖቻችን ሀገራችንና ምድራችን ብለው በሰላም በተኙበት በድንገት ማንነታቸው ባልታወቀ ታጣቂዎች በአሰቃቂ ሁኔታ እንደተገደሉና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 ቋሚ ሲኖዶስ በጽኑ አውግዞታል። ይህን አስነዋሪ ድርጊት የፈጸሙትን ህገ ወጥ ግለሰቦች ለህግ በማቅረብ የህግ የበላይነትን ከማረጋገጥ በተጨማሪም በቀጣይ እንዲህ አይነቱ ህገ ወጥ ተግባር እንዳይደገም አስፈላጊውን የህግ ከለላ በመስጠት ኃላፊነታቸውን እንዲወጡ ቋሚ ሲኖዶስ መንፈሳዊ ጥሪውን ያስተላልፋል ለሟች ቤተሰቦችና ለመላው ኢትዮጵያውያን መጽናናትን በመመኘት በግፍ ሕይወታቸውን ላጡት ወገኖቻችንም እግዚአብሔር አምላክ እረፍተ ነፍስን እንዲያድልልን ቅዱስ ቤተ ክርስቲያን ትጸልያለች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቋሚ ሲኖዶስ ጥቅምት 20 ቀን ሁለት ሺህ አስራ ስምንት ዓመተ ምህረት አዲስ አበባ ኢትዮጵያ። ቤተ ክርስቲያኒቷም ትላንትና እንግዲህ መግለጫ ሰጥታለች፣ ሀያ አምስት ኦርቶዶክሳውያን በግፍ እንደተገደሉ በዚህ በጥቅምት ወር ብቻ፣ ይህንን መግለጫ ሰጥታለች። የተለያዩ ነገሮች እንግዲህ ሲቀበሩ ብዙ ነገሮች ቪዲዮዎችን እያየን እንዲህ አይነት ማስተባበያዎች ለምን ተፈልገው እንደሆነ አላውቅም። እንግዲህ ግን እኔ ዛሬ መንግስትን መጠየቅ የምፈልገው ክቡር ጠቅላይ ሚኒስትሩም ሆኑ ሌሎች አካላቶች የሚመለከታቸው የሀገሪቷን ሰላም ቢያስከብሩ ማንም በሃይማኖት ጉዳይ መገዳደል የለበትም፣ መሞት የለበትም። ሁላችንም ለዚች ሀገር አንድ ነን እኩል ነን እና ለዚች ሀገር ሁላችንም እናስፈልጋለንና እንደው እንዲህ አይነት ግድያዎች መቆም አለባቸው። እባካችሁ በቻላችሁት አቅም መስራት ያለባችሁን ስሩ። ኦርቶዶክሳውያን መተጋገዝ መተባበር ያለብን ነገር ካለ ያቃታችሁ ነገርም ካለ መናገር ይቻላል። ኦርቶዶክሳውያን በሙሉ ዝግጁ ናቸው። እንግዲህ በየተለያየ ጊዜ ኦርቶዶክሳውያን የሚደርሰው ሰቆቃ እጅግ ያሳዝናል። አባቶቻችንም በቻላችሁ ታቅም አባቱኑን ከፊት ቅደሙ፣ ልጆቻችሁን አበርቱ፣ አጽናኑ። አሁን አርሲ ላይ ለሞቱ ወገኖች ቤተ ክህነቱ አንድ ነገር ማድረግ አለበት ብዬ አስባለሁ። ሄዳችሁ ብፁዓን አባቶች አጽናኑ። እናንተን ሲያዩ ይጠግባሉ፣ እናንተን ሲያዩ ሀዘናቸውን ይረሳሉ። በእግዚአብሔር ቃል አጽናኗቸው ለማለት እፈልጋለሁ። እፎ ያስተላለፈው አንድ መልእክት አለ። ሰው ሲታረድ ለምን ተብሎ ሊጠየቅ ይገባል። ወንድሜ እየታረደ አንተ ምጨፍር ከሆነ ወንድም እየታረደ አንተ ስራ ዝም ብለ ምሰራ ከሆነ ወገንህ እያለቀ አንተ ምንም የማይመስል ከሆነ ነገ አንተ የማትታረድበት ምክንያት አይኖርም ማለት ነው። ጎረቤት ቤት ሲንኳኳ ነገ አንተ ጋም እንደማይመጣ እርግጠኛ ትሆነ፣ ነገ አንተ ጋም ይመጣል። ይህ በአንድ ቀን ሀያ ሰላሳ ሰው የሚታረድ ከሆነ በግ አይደለም የታረደው፣ የሰው ልጅ የሚታረድ ከሆነ ወንጀለኛ አይደለም የታረደው የሁለት ዓመት የአንድ ዓመት ሕፃን ልጆች ምንም ያውቁ አይደሉም። እነኝህን ማረድ የቻለ አካል ነጋንተንማ እንዴ ላያርድህ ነው። የሰባ የሰማንያ ዓመት ሽማግሌን ማረድ የቻለ እዛም ሞራል የደረሰ ሰው ነጋንተንም ሊመርህ እንደማይችል ማወቅ ይኖርባችኋል ማለት ነው። ስለዚህ በየትኛውም የስራ ዘርፍ ላይ ያላችሁ ፖዚሽናችሁን ተጠቅማችሁ መንግስት ላይ ጫና ልታሳድሩ ይገባል። ትኩረት እንዲሰጥ ለሚታረዱ ቅድሚያ ለሰው ልጅ ነው። ክርስቶስ እንኳን የሞተው ለእኛ ሲል ከሰማይ ሰማያት የወረደው ለእኛ ሲል ነው እንጂ ስለምበላው፣ ስለምጠጣው፣ ስለምገነባው መንገድ ወይም ስለምሰራው ቤት አይደለም። አምላክ እንኳን እስከ መስቀል ድረስ ራሱን አሳልፎ የሰጠው ለሰው ልጅ ነው ለምሰራው ቤት አይደለም፣ ለምሰራው መንገድ አይደለም። መንገድ ብሰራ ሰውን ከገደልክ በኋላ መንገዱ ላይ ለውበት ፎቶል ተነሳበት ነው፣ ሰውን ከጸዳ በኋላ። ስለዚህ ትኩረት ልሰጡ ይገባል። ወደዛ አካባቢ ላይ ጽንፈኛ የዋብያ ሴክት ስላለ ማለት ነው። ኦርቶዶክሳውያንን በማጽዳት ሰልቤት የሚያደርጋለ መሬታቸውን ወስዳለው እኔ ያርሱበታለሁ እኔ ይዘራበታለሁ ብለው ለአጩ የሚያዝረበርብ ብዙ ስላለ ወደዛ አካባቢ ላይ ስለዚህ ሁሉም ተናቦ እንደዚህ አይነት ነገር ላይ ለአንዴና ለመጨረሻ ጊዜ ቢ መፍትሄ የሚፈለግበትን አካሄድ መሄድ የተሻለ ነው የሚሆነው። እሺ ብፁ አቡነ ናትናኤል በአንድ ወቅት በተለይ በተለይ ባርሲ በወገኖቻችን ላይ በሚደርሰው ግፍና ሰቆቃ ቃለመጠይቅ ተደርገው በኦርቶዶክስ ቴሌቪዥን ያስተላለፉት ድንቅ መልእክት ነበር። ሺህ ዘመን የሚኖር የለም ገዳዮችም ይሞታል ገዳዮች ይሞታሉ፣ የሚቀር የለም። ትላንት ሲገሉ የነበሩ ዛሬ ሞተዋል፣ ዛሬም የሚገሉ ነገ ይሞታሉ። ተሹሞ የቀረ የለም፣ ሹመኞች ዛሬ ይሻራሉ፣ ነገ የሉም። እነሱ ኦርቶዶክሳውያን በአጠቃላይ አልቀው ሌሎችን ለማስገባት ከተፈለገ መሞከር ነው። በተረፈ አሁን የመሥዋዕትነት ጊዜ ነው። የመስዋዕትነት ጊዜ ነው። አሁን የብፁ አባታችን ብራኪያቸው የደረሰን። አዎ፣ በትክክል ማንም ሰው አይቀርም። ሁሉም አላፊ ነው። ገዳዩ ተገዳዩም ይሞታል። ገዳዮችም ያልፋሉ። ዛሬም ባለስልጣናቶች ያልፋሉ። ይቺ ቤተክርስቲያን ግን ትቀጥላለች። ይቺን ቤተክርስቲያን ለማጥፋት ምዕመኖቿን ለመጨረስ ከሆነ ቤተክርስቲያኒቷ አጠፋም። ትናንትና ኃይል የነበራቸውና የዩዲት ጉዲት እንኳን ቤተክርስቲያኒቷን ሊያጠፏት በብዙ ሞከሩ፣ አልቻሉም። አማኞቿን ገደሉ፣ አልቻሉም። ይቺ ቤተክርስቲያን ትሻገራለች። እነዚህ አማኞች ግን ስለ ማህተባቸው ስለ ክራቸው ስለሆነ የሚገደሉት፣ ሰማዕትነትን ይቀበላሉ። እቅበተ እምነትን እያሳዩን ነው ማለት ነው። ስለዚህ ኦርቶዶክሳውያንን አትንኩን፣ እኛ ኮ ኦርቶዶክሳውያን ባይዘዊ የትም አይደርሱ ማንም ጋር አትንኩን ነው በቃ። እንነካካ በፍቅር ተዋደን ለሚገድል እንኳን መልሰ ግደሉ አንልም። ጸሎት ነው የምናደርግለት፣ እግዚአብሔር ልቦናው እንዲያራራ፣ እግዚአብሔር ማስተዋሉን ጥበቡን እንዲሰጠው ነው ቤተክርስቲያን ጸሎት የምታደርገውና እንደው መገዳደል እንዲህ እስከ መቼ ነው እንግዲህ እች ኢትዮጵያ አና አባቶቻችን እኮ ይችን ኢትዮጵያ እናውቃትም እያሉ ነው። እርስ በርስ መጨካከኑ ወንድም በወንድሙ ክፋት ተንኮል ምቀኝነቱ ይዘረኝነቱ ይዞን ይኸው ዛሬ እንደ ትናንት። እስልምናና ክርስትና ትናንት ዛሬ መጣ እኮ አይደለም። የኖሩ እኮ ናቸው ለዘመናት ተዋደው ተፋቅረው። ሌሎችን ቤተ እምነቶች በአንድ ላይ ተዋደው ተፋቅረው ነው የኖሩት። ዛሬ መገዳደሉ ኬታ መጡ ኬታ መጣ ነው ዛሬ መገዳደሉ። ትናንት በጋራ በአንድነት ተከባብሮ ተዋዶ ይኖር የነበረ ማህበረሰብ ዛሬ ለምድ ይገጥማል። ጠላት እኮ አልመጣብንም እና እግዚአብሔር አምላክ ይታረቀን በእውነት እግዚአብሔር አምላክ ይቅር ይበለን ሁላችንንም ይማረን። ዛሬ የዛሬዋ እናት ወላዲት አምላክ ይቺ ኢትዮጵያ አስራት ሀገርሽ ናትና ማርያም እባክሽ ይቅር በይ እባክሽ ከልጅሽ አስታርቂን ብለን ልንለምን ልንጸል ያስፈልጋል። እነዚህ እንከታተልና እንጨርሳለን። በዚህ አምስት ዓመት ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሆን ባለባት የመከራ አይነት ሁሉ ሆናለች። ማን ነው ያደረጋት? መዋቅሩ ያ ሥርዓትን ለብሶ ወርሶ ተምሮ የመጣው። እንደሟች ገድ ተገላለች፣ እንደ ህንጻ ቤተ ክርስቲያን ተቃጥላለች ፈርሳለች። እንደ መዋቅር መዋቅሯን ተፈታትነዋታል። በአባቶቿ ላይ ሌላ ፖለቲካው ባንብሮተ እድ ጳጳስ እስከመሾም ደርሶላታል። ታውቃላችሁ ይሄን ጋዳዊ ስለሆነ ቤተ ክርስቲያን በእንዲህ ሁሉ ግን መከራ ምትቀበለው ለምንድን ነው እውነት እውነት ከፍ ካለች ብዙ ውሸቶች ብዙ አይጥ በአንድ ድመት መካከል መቆም እንደማይችል ብዙ የሐሰት ግንባታዎች የሐሰት ወሬ ምልከታዎች የሃይማኖት መልኮች በአንዲት ኦርቶዶክስ ፊት መታየት ይጨንቃቸዋል ስለዚህ አማራጩ በስርዓት በኩሉ ቤተክርስቲያን ትቀጠቀጣለች። የቤተክርስቲያን ጥቃቱ ብዙ ነው ስርዓታዊ ፖለቲካዊ ኢኮኖሚያዊ ማህበራዊ ህልውናዊ ነው። ብዙ ነው መልኩ፣ የተጠቃችበት ድቀት ያገኛት ብዙ መልኩ ነው። ለምን ድቀት አገኛት ካል ግን ያኛው እንዳለ ሆኖ ውስጣዊ ሂደቱ ደግሞ ስላለ ነው። ውስጣዊ ሂደቱ አንደኛው ኦርቶዶክሳውያን አለም ላይ ያለውን ኦርቶዶክሳዊ ጥፋት፣ ተንኮልን ስለማይረዱ፣ የተረዱትም ቀድሞ ስለሚያልቁ፣ ሁለተኛው በዚያው ውስጥ በቤተ ክርስቲያን መዋቅር ውስጥ በጣም ደካማና አቅም የለሽ ሰዎች ስለተሰገሰጉ፣ እንኳን ለሃይማኖታቸው ለሀገራቸው ሊሞቱ ይቅርና ደህና ደህና ሰዎችን ሲያሳድዱ፣ እኛም በአቅማችን ጥቂት እንኳ በምናወራው ስደቱ መከራ ነው። የእውነት የእውነት በትንሿ እንኳ ሀገር አልባ ክርስትና አልባ የማይቆጨው የማይበሰጨው እኔ መምህር የተባሉት ማስተምረው የትኛውም መድረክ የቤተክርስቲያኗ ሲከበር ነው ቤተ ክርስቲያን ሳትኖር ሆዱ ከሞላ ደረቱ ከቀላ የማይሰማው ብዙ አረመን ያለን። የእውነት በጣም ይቅርታ አድርጉልን። በእንዲህ አይነት ሂደት ውስጥ ነው ያለነው። ሕግ ባለበት እየገላመጡን፣ ሕግ በሌለበት እየገደሉን። ወገኖቼ ይህንን ሁሉ ዋጋ የምንከፍለው ወንጀል ሰርተን አይደለም፣ ወንጌል ሰብቀን ነው። ክርስቶስን አልክድም፣ ከክርስትናዬ አልለይም፣ ሃይማኖቴን አልተውም ብሎ የሞተው ደግሞ ሰማዕትነት ነው። ስላንተ ቀኑን ሁሉ እንገደላለን እንደሚታረዱ በጎች ተቆጠርን፣ አለ። ስላንተ ቀኑን ሁሉ አለ እንገደላለን። አዎ ስለ ክርስቶስ ዋጋ ስለ ተከፈለበት ክርስትና ዛሬም በጥንቃቄ መያዝ አለብን። ክርስትና ለክርስቶስ ታምኖ ክርስቶስን አምኖ እስከ ሞት ድረስ ለእርሱ መታመን ነው። ምክንያቱም ክርስቶስን አምኖ መሞት ክርስቶስን አልክድም ብሎ ማለፍ ሰማዕትነት ነው፣ ምስክርነት ነው፣ ክብር አለው። መጨረሻ ላይ የምንቀልድበት ሳይሆን ዋጋ ምንከፍልበት ነው። እንደው ያዝለቀቅ የምናደርገው ሳይሆን አጥብቀን የምንይዘው ነው። ሲሞቀን የምናወልቀው ሲበርደን የምንደርበው ጃኬት አይደለም። ክርስትና ሕይወት ነው፣ የምንኖረው ሕይወት ነው የምንተገብረው ሕይወት ነው። ደግሞም አክሊል ለመቀዳጀት የምንሮጠው ሩጫ ነው ክርስትና። ጥቅምት 21 ይህች ዕለት ጥቅምት 21 እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያም እስረኞችን የምትፈታበት ቀን እንደሆነ ስንቶቻችሁ ታውቃላችሁ? አደራ ይሄ ቪዲዮ ለብዙ ሰዎች እንዲዳረስ፣ ሰሞኑን ቪዲዮዎቹን በደንብ ቫይራል እየወጡ ስላልሆነ ኮፒ ሊንክ እያደረጋችሁ ቪዲዮውን እዩት። እስራት ማለት ምን ማለት ነው? የሰው ልጅ በሦስት ነገሮች ሊታሰር ይችላል በስጋዊው አጥፍቶም ሆነ ሳያጠፋ ሊታሰር ይችላል። በመንፈሳዊው ግን የሰው ልጅ በኃጢአቱ ብቻ በጥፋቱ ብቻ ነው ሊታሰር የሚችለው። ሌላኛው ሶስተኛው ማሰሪያ ደግሞ ማእሰረ ደዌ ወይም ደግሞ የደዌ እስራት ይባላል። አዎ በደዌ ዳኝነት፣ በህመም ዳኝነት መታሰር ህመም ደግሞ የኃጢአተኝነት መገለጫ አይደለም። ምክንያቱም ምክንያቱም ከቅዱሳን ወገን ከሰማንያ ፐርሰንት በላዩ ደዌያን ወይም ደግሞ ታማሚዎች ነበሩ። ታዲያ በዚህ ችለት እመብርሃን ቅድስት ድንግል ማርያም ሦስቱን ማሰሪያዎች እንደምትፈታ እናምናለን። የሥጋን እስራት፣ መንፈሳዊ እስራት ወይም ደግሞ በኃጢአት የሚመጣን እስራት፣ እንዲሁም ደግሞ የደዌ እስራት ወይም ደግሞ የህመምን እስራት እነዚህን ሦስቱን ማሰሪያዎች በዚህ ቀን ትፈታልናለች ብለን እናምናለን። ስለዚህ ሁላችንም በዚህ ቀን ማለትም ጥቅምት 21 በእስር ቤት እስራትም በኃጢአት እስራትም በደዌ ወይም በህመም እስራትም የታሰርን በሙሉ በዚህ ዕለት እንድትፈታን እናታችን ቅድስተ ቅዱሳን ቅድስ ድንግል ማርያምን ልንለምናትና ልንማጸናት ይገባል ማለት ነው። ለእኛ ብቻ ሳይሆን፣ አዎ ለእኛ ብቻ ሳይሆን ለታሰሩ ወገኖቻችንም በሦስቱም እስራት ለታሰሩ ወገኖቻችንም መዝሙር ሰባ ስምንትን ተመርኩዘንና እየጠቀስን ይህ ባ ቅድሜከ ገአሮሙ ለሙቆሃን የእስረኞች ጩኸት ጌታ ሆይ ወደ አንተ ይድረስ እያልን ልንማጸን ይገባል ማለት ነው። እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያምንም ኦ እግዝእቴ ፍትሕኒ እያልን ከሦስቱ እስራቶች እንድታስፈታን እንማጸናታለን ማለት ነው። መድኃን ያለም ኢየሱስ ክርስቶስ ስለ እናቱ ስለ እናታችን ስለ ቅድስተ ቅዱሳን ስለ ቅድስት ድንግል ማርያም ወላዲት አምላክ መብርሃን ብሎ ከሶስቱ ምእስራቶች ጨርሶ ይፍታን። አሜን። ይቆየም ጥቅምት 21 ስሟን በመጥራት ብቻ የእሳትን ባሕር የምታሻግረን ስሟን በመጥራት ብቻ ምን ኃጢአታችን ቢበዛ እንደ ጥጥ የምታቀልልን ስሟን በመጥራት ብቻ ቋጠሯችንን የምትፈታልን ስሟን በመጥራት ብቻ አጋንንትን እንደ ትቢያ የምትበትንልን እንደ ጢስ የምታበንልን ስሟን በመጥራት ብቻ ጠላቶቻችንን ከእግራችን በታች ረግጠን እንድንገዛቸው የምታደርግልን ስሟን በመጥራት ብቻ የእሳትን ባሕር አሻግራ ርስተ መንግሥተ ሰማያትን የምታወርሰን ስሟን በመጥራት ብቻ አምስቱ ውሾች የተባሉ ክፉ ኃጢአቶችን ብንሰራም እንኳን ምሕረትን የምታሰጠን ስሟን በመጥራት ብቻ ምግብ እንደበላ ሰው የምንጠግብባት ውኃ እንደጠጣ ሰው የምንረካባት ገና ከልጅነታችን ጀምሮ በፍቅሯ እየመገበችና እየተንከባከበች ያሳደገችን። አደለም እኛ ክርስቲያኖች አረማውያን እንኳን ስሟን ሲጠሯት የማትጨክን ፈጥና የምትደርስላቸው የሰማዕታት አክሊላቸው፣ የደናግላን ክብራቸው፣ የመነኮሳት መጠጊያቸው ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር የነበረ። እጅግ በጣም ይገርማል ይሄ ንግግር። ዓለም ሳይፈጠር በአምላክ ልቦና ታስባ ትኖር የነበረ ፍጥረት ሁሉ ምስጋናዋን ተናግሮ የማይጨርስላት ሰማይና ምድር ቢጠቀለል የእግሯን ትቢያ የማያክልላት ትምክህታችን፣ መጠጊያችን፣ አማላጃችን፣ ቤዛችን፣ እናታችን፣ ቅድስተ ቅዱሳን ቅድስት ድንግል ማርያም ወላዲት አምላክ እመብርሃናት። እኔ እኮ እጅግ በጣም ይገርመኛል። ልጇ ወዳጇ መድኃኔ ዓለም ኢየሱስ ክርስቶስ ሁሉን እያወቀ ሁሉን እየተረዳ ዝም እንደሚል ሁሉ በትዕግሥት እርሷም ደግሞ በእርሷ ላይ ያውም በዚህ ዘመን ክፉ የሚናገሩ በበዙበት በዚህ ዘመን ልጇ ወዳጇ ነውና የምትመስለው ዝም የምትል እናት በጣም ይገርማል እኮ እስኪ እስኪረጋ ብላችሁ አስቡትማ እኛ ኃጢአተኞች ልጆቿ ንሳ እስከምንገባላት ድረስ ልጄ የዛሬን ታገሳቸው እያለች ስትለምንልን እርሱ ልጇ ወዳጇ ደግሞ ሊምረን ነው እንጂ ሊያጠፋን አይወድምና እሺ እናቴ እያለ እየታገሰንና እየጠበቀን ይሄው በዚህ ሁሉ ክፋታችን እስካሁኗ ሰዓት ድረስ አለን በጣም አይገርማችሁም? ልጇ ወዳጇ ፈጣሪያችን አምላካችን መድኃን ያለም ኢየሱስ ክርስቶስ ቸር ነው፣ መሐሪ ነው፣ ሩህሩህ ነው፣ ይቅርባይ ነው፣ ታጋሽ ነው፣ ቂምም የለውም። ነገር ግን ነገር ግን በንስሐ ካልተመለስን አንድ ቀን አዎ፣ አንድ ቀን መፍረዱ አይቀርምና ንስሐ እንግባ፣ ወደ እሱ እንቅረብ እያልሁ አዎ፣ እዚሽ ቤተ ክርስቲያን ያለ ያልደረሰ ፈተና የለም፣ ያልደረሰ መከራ የለም። እግዚአብሔር ይህንን መከራ ያርቅልን፣ ከእናቱ ከድንግል ማርያም በረከት ረዴትን ያሳትፍን ሁላችንም እንግዲህ ሰላም ሆነን በፍቅር የምንኖርባት ሀገር ያድርግልን። ሁላችሁም ለጸሎት በቆማችሁ ጊዜ በፊታችሁ በፊቱ በቆማችሁ ጊዜ ይህችን ሀገር አስቧት። ኦርቶዶክሳውያን ሌላ በምን እናደርግ? ንስሐ እንግባ። በእውነት ንስሐ ዛሬ ንስሐ የምንገባበት ዘመን ላይ ነው ያለነው። ኃጢአታችንም ምንተውበት የቀደመ በደላችንም ምንተውበት ወደ እግዚአብሔር የምንመለስበት ጊዜ ላይ ነው ያለነው። ንስሐ ገብተን በስጋ ወደ ሙት አትመን ክርስቶስን እንጠብቅ። ሁላችንም ተራችንን እየጠበቅን ነው። ስለዚህ ይህንን ንስሐ ገብተን ራሳችን አንጽተን ለመንግስቱ ወራሾች የምንሆንባቸው መንገዶች ሁሉ አዘጋጅተን የክርስቶስን ስጋውን በልተን ደሙን ጠጥተን መዘጋጀት አለብን ማለት ነው። ወደ እሱ መቅረብ አለብን ማለት ነው። እኛ ወደ እሱ ስንቀርብ እሱ ወደ እኛ ይቀረባል። ይችን ሀገር ሰላም ያደርግልናል፣ አንጠራጠርም። ፍቅር አንድነት ይመለሳል። እኛ ግን ወደ እሱ መቅረብ አለብን ማለት ነው። ስለዚህ ወደ እሱ እንድንቀርብ እግዚአብሔር አምላክ ልቦናችንን የልቦናችንን በር ይክፈትልን ለማለት እወዳለሁ። እንግዲህ ለሞቱ ወገኖቻችን ፍትሕ እያለን እንጠይቃለን። በክርስቲያናዊ በጨዋ ስነ ምግባር መንግስትም ሕግ እንዲያስከበርልን በዛ የሚገኙ ኦርቶዶክሳውያንን ጠበቃ ከለላ እንዲሆንልን እንጠይቃለን። ሁሉንም እንግዲህ እግዚአብሔር አምላክ እንዲያስተካክል ደግሞ እንለምናለን። በሌላ ጊዜ እስክንገናኝ ቸር ቆዩልኝ።